ይህ ቪዲዮ መካነ ሰላምና አካባቢዋ ለምትገኙ ልጆች ነው። ቤትን ዘመናዊና ውብ በሆኑ የፈርኒቸር ውጤቶችን ማሳመር ይፈልጋሉ? እንግዲያውስ ጓደኛሞች ፈርኒቸር ምርጫዎ ያድርጉ። ቪዲዮን ከመጀመራችሁ በፊት ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን የምንለቃቸው ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ላይክ ሼር በማድረግ ለሌሎች እንዲደርሱ በአክብሮት እንጠይቃለን። ሰላም፣ በመላው ዓለም የምትገኙ የጓደኛሞቹ ፈርኒቸር ተከታዮች በያላችሁበት ሰላማችሁ ይብዛልኝ። እጅግ ዘመናዊና ውብ የሆኑ የፈርኒቸር ውጤቶችን በማምረት የሚታወቀው ጓደኛሞቹ ፈርኒቸር ዛሬም እጅግ ውብ ስራዎችን ይዞ ብቅ ብሏል። እንግዲህ ከምንሰራቸው ስራዎች መካከል አረቢያ መጅልስ፣ ሶፋ፣ ቁምሳጥን፣ ቡፌ፣ የምግብ ጠረጴዛ፣ እጅግ ዘመናዊ የሆኑ የፈርኒቸር ውጤቶች እኛ ጋር አሟልተን በታማኝነትና በጥራት እየሰራ እንገኛለን። እናንተም በ0919435151 ጓደኛሞች ፈርኒቸርን በየትኛውም ሶሻል ሚዲያ ታገኛላችሁ። እንዲሁም በአካል መጣችሁ ደግሞ ስራችንን መጎብኘት ትችላላችሁ። እጅግ ውብ የሆኑ ስራዎችን በታማኝነትና በጥራት እየሰራ እንገኛለን። እናንተም ዘዙን ከየትኛውም ዓለም ቦታ ላይ ሆናችሁ እነዚህን ውብ እቃዎች ስታዙን እኛም ፍትው አድርገን እንሰራላችኋለን ማለት ነው። እንግዲህ እዚህ ቪዲዮ ላይ የምትመለከቱት እህቶቼ አረብ ሀገር ላይ ሆነው ያዘዙኝ ነው። ይሄንንም ስራ እንግዲህ እኛም ውብ አድርገን ሰርተንላቸዋል። ባለ ሀያ ቲክነስ አረቢያ መጅልስ ነው። እጅግ ውብ የሆነ ዘመናዊነት የተላበሰው ባለስድስት ጠረንቢዛ ነው። እንግዲህ ሙሉ ቤቱን እንደ ዝግጭጭ አድርገነዋል ማለት ነው። እንደምትወድ ተስፋ አደርጋለን እህታችን እንግዲህ በዚ ስራችን እንደምትደሰች ተስፋ አደርጋለሁ። እዚ ጋር የምትመለከቱ ደግሞ ቤተሰብ ሰብሰብ ብሎ የሚደሰትበት ማድ የሚበላበት ባለስድስት ወንበር የምግብ ጠረንቢዛ ነው። እነዚህንም የምግብ ጠረንቢዛዎች እንግዲህ አረብ ሀገር ላይ ሆነን ሆና ነው ያዘዘችን እህታችን። እኛም በታማኝነት እንደዚሁ ፍንትው አድርገን ሰርተንላታል። ቤቷ ገብቶ ደግሞ የደስታ ማድ የሚቀርብበት እንደሚሆን ተስፋ እናደርጋለን። እናንተም እንግዲህ እንደነዚህ አይነት ዘመናዊ የፈርኒቸር ውጤቶችን ለማግኘት ስትፈልጉ አድራሻችን መካነ ሰላም ነው። ከአቢሲኒያ ባንክ መቶ ሜትር ገባ ብሎ ጓደኛሞቹ ፈርኒቸር የሚለው ጋር ታገኙናላችሁ። እዚ ጋር የምትመለከቱት ደግሞ ሜትር ከ50 አልጋ ነው። እንዲሁም ከጎኑ ቦክስና እንትኖች አሉት መዋቢያዎች አሉት። እዚህ ጋር የምትመለከቱት ደግሞ የሚከፈተው አንዳንድ እቃዎች ለማስቀመጥ እንዲሁም ለመቀመጫነት እንዲያገለግል ነው። እዚህ ጋር የምትመለከቱት ደግሞ እንደዚሁ ሙሉ ለሙሉ ጨርቅ የለበሰ ውብ አልጋ ነው። ይህ ሜትር ከ50 ነው። እንደዚህ አሪፍ በሆነ ጨርቅ ዝንጥ አድርገነዋል ማለት ነው። እንግዲህ ይሄንንም እህታችን አረብ ሀገር ላይ ሆና ነው ያዘዘችን። እንግዲህ በቅርብ ደግሞ እቤት አስገብተን ቪዲዮ የምንሰራ ይሆናል። እንደነዚህ አይነት ውብ የሆኑ የፈርኒቸር ውጤቶችን ጓደኛሞችጓደኛሞቹ ፈርኒቸር በታማኝነትና በጥራት እየሰራ ይገኛል እንግዲህ ብዙ ጊዜ የስራችንን ልምድ የታማኝነታችን የጥራታችንን ጉዳይ ብዙ ደንበኞቻችን የሚመሰክሩት ነው ይሄንንም እንግዲህ ሰባት ካሬ አረቢያ መጅሊስ እህታችን አረብ ሀገር ሁላ ነው ያዘዘችን እኛም እንደዚሁ ጉብ አድርገን ፍንትው አድርገን ሰርተንላታል እንግዲህ ይህም ቤት ከገባ በኋላ ያለውን ሁኔታ ደግሞ በቀጣይ ቪዲዮ የምለቀው ይሆናል። እንደነዚህ አይነት ውብ አረቢያ መጅልሶች በአንደኛ ደረጃ በውንድድ ይሄ ባለሀያ ቲክነስ ነው። እንዲሁም ደግሞ ቆንጆ ጨርቅ መርጠንላታል። ያው በእሷ ምርጫ ነው እንደዚህ ውብ አድርገን ሰርተንላታል። 0919435151 እንዲሁም የቴሌግራም ቻናል አለ፣ እሱንም አስቀምጥላችኋለሁ። ገብታችሁ ስራዎቻችንን ማየት እንዲሁም አስተያየቶቻችሁን ደግሞ ኮሜንት ላይ በመጻፍ ሸር በማድረግ ደግሞ ለሌሎች የመካነ ሰላም ልጆች እንዲደርስ አድርጉልን። እንዲሁም እይታችን ከፍ እንዲል ደግሞ ተከታዮቻችን በዛ እንዲሉ ሳብስክራይቡን በዛ ሳብስክራይቧን ነካ እንድታደረጉልን በአክብሮት እንጠይቃለን። እቺ ደግሞ የምትመለከቷት ውብ የሆነች ቲቪ ስታንድ ናት። እንችንም እህታችን አረብ ሀገር ሁና ያዘዘችን እንደዚሁ በቆንጆ ሁኔታ ጸዳ አድርገን ሰርተንላታል። እቺ ደግሞ የሶፋ ጠረጴዛ ናት። እዚህ ጋር መሳቢያ አላት ከኋላ የሚስጥር ኪስ አላት። እንደዚህ ቆንጆ ተደርጎ ተሰርቷል። እንደነዚህ አይነት ፍንትው ያሉ ስራዎች በአዘዛችሁን ቁጥር እኛም ደግሞ በታማኝነትና በጥራት ሰርተን እናስረክባለን። አዘዙን። ውበትና ጥራት፣ ታማኝነት ከጓደኛሞች ፈርኒቸር የማይነጣጠሉ ነገሮች ናቸው። አድራሻችንን በድጋሜ ከአቢሲኒያ ባንክ መቶ ሜትር ገባ ብሎ በኮብልስቶን መንገድ መቶ ሜትር ገባ ብሎ ታገኙናላችሁ። ጓደኛ ጓደኛሞች ፈርኒቸር የሚለው ጋር መታችሁ ታገኙናላችሁ። እንዲሁም በኦንላይን በየትኛው ሰዓት ኦንላይን ስለምንገኝ በኦንላይን ማናገር ትችላላችሁ። እንደነዚህ እንደነዚህ ያሉ ፈታ የሚያደርጉ ቤታችሁን ግርማ ሞገስ የሚሰጡ ለኑሮ ምቾትን የሚያላብሱ የፈርኒቸር ውጤት ከጓደኛሞች ፈርኒቸር አምርቶ አላችሁበት ድረስ እያስረከበ ይገኛል። እናንተም እንግዲህ እነዚህን የፈርኒቸር ውጤቶች ሸምትላሉ። መልካም ጊዜ ይሆንላችሁ።